ሰላም ጣና ስትልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የጥቅምት ሰባት ቀን 2018 ዓ.ም ምራት የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማረ አሰፋ ብሪያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን የብአዴን አስተዳደር ያቀረበውን የድርድር ሐሳብ የፋኖ መሪው ተችቶታል። ብአዴን የድርድር አጀንዳ ማቅረብም ሆነ የመደራደር ጥሪ ማቅረብ ይቅርና ለድርድር እንኳን ሊጋበዝ አይገባውም። ብአዴን ቁመናውም ተፈጥሮም ከኛ ጋር ለመደራደር የሚያስችል ባለመሆኑ አርፎ ሊቀመጥ ይገባዋል ሲል የፋኖ መሪው ተናግሯል። ይህን የተናገረው የፋኖ መሪው ማንነው? ብአዴን ለድርድር አጀንዳ ማቅረብም ሆነ ለተደራዳሪነት አቅምም መብትም የሌለው በምን ምክንያት ነው? የፋኖ መሪው ምላሽ አለው። ሙሉ መረጃውን በቀ በቀዳሚነት የምትሰሙት ዝርዝር መረጃ ነው። በወልዲያ ምን እየተካሄደ ነው? ሁኔታውን ለሚመለከት ቤት ለመቀየር የሚጣደብ ሰው ነው የሚመስሉት ሲሉ የከተማዋ ነዋሪዎች ይናገራሉ። በነዋሪዎች ዘንድ በዚህ መጠን የተገለጹት እነማን ናቸው? ምን በማድረጋቸውስ ነው እንዲህ የተባሉት? ዜናችን በዝርዝር ያስደምጣቸዋል። የብልጽግናው ሊቀመንበር የጦርነት ፍቅር ባሩድ ፋብሪካ ውስጥ እየሰሩ ያደጉ ነው የሚያስመስላቸው። በእሳቸው የስልጣን ዘመን ጥይት ያልጮህበት አንድ ኢንች የኢትዮጵያ መሬት ያለ አይመስልም ይባልላቸዋል። የሶማሌና ኦሮሚያ ክልሉ ግጭት አሁን ሁኔታ ምን ይመስላል የሚለውን ዜናችን ዝርዝር አሰናድቶለታል፣ እናስደምጣቸዋለን። የተከሳሽን መልስ ከሳሽ አስቀድሞ ቢያውቅ ኖሮ ከቤቱ ይቀመጥ ነበር እንዲሉ የብልጽግናው ሰራዊትም የፋኖን አቅም ሳያገናዝብ ለከበባ ወጥቶ መሪዎቹን ሳይቀር አስመትቷል። በጎንደር ቀጠና የሆነውን ሁሉ በዝርዝር የሚነግረን የፋኖ መሪው ነው። ዝርዝሩን ካንደበቱ እንሰማለን። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እነዚህን እና ሌሎች የትንታኔና የግንባር ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ብአዴን የድርድር አጀንዳ የማንሳት ሞራል የለውም። አርበኛ አስረስ የአማራ ሕዝብ የተከፈተበትን የዘር ማጥፋት ጦርነት በልጆቹ ክንድ እየመከተ ሲሆን የአማራ ሕዝብ የዘር ማጥፋት ጦርነት እንዲከፈትበት ጥሪ ያቀረበው የብአዴን አስተዳደር በበኩሉ ጦርነቱን በድርድር ለመቋጨት ለፋኖ ጥሪ ላቀርብ ነው ማለቱን ተከትሎ የፋኖ መሪው ተቃውሞውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአጼ ቴዎድሮስ ህዝብ ፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ የአማራ ክልል መንግስት የድርድር አጀንዳ የማንሳት ሞራልም ሆነ አቅም የለውም ብሏል። አርበኛው ስለ ድርድር ያለውን አቋም በገለጸበት ሀሳቡ ሲቀጥልም የአማራ ክልል መንግስት የመንግስትነት ኃላፊነቱን ለአብይ አህመድ ወታደር ስላስረከበ የድርድር አጀንዳ ማንሳትም ሆነ ተደራዳሪ ሆኖ መቀመጥ አይችልም ብሏል። የአፋባ አጼ ቴዎድሮስ ህዝብ ፖለቲካ ዘርፍ ኃላፊ አስተያየቱን መስጠት ሲጀምር በጦርነት ሂደት የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው። የአማራ ክልል መንግሥት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱን መንግስት መሆን እንደማይችል አውጆ ክልሉን ለፌዴራል መንግስት ካስረከበ ድፍን ሁለት ዓመታት አለፈው። ከዛን ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጄኔራል አበው ታደሰ የሚመራው ኮማንድ ፖስት ነው በማለት ብአዴን የድርድር አጀንዳ ማንሳትም ሆነ ከድርድር መቀመጥ የሚያስችለው መብትም ቁመናም እንደሌለው ገልጿል። አርበኛ አስረስ ማረ ሲቀጥልም የአማራ ህዝብ የሉና ተጋድሎ ተፋላሚ ኃይሎች የአብይ አሕመድ የሽብር አገዛዝና የአማራ ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሚኒኬተር ነኝ የሚለው ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም ብሏል። ሆኖም ይላል አርበኛ አስረስ አስተያየቱን ሲቀጥል፣ ሆኖም የጦረኝነት ዛሬ የሰፈረበት አብይ አሕመድ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆንም አይችልም። አገዛዙ እስካሁን ይህንን አላደረገም። ይልቁንም የተጠናከረ የጡት ቆረጣና የአካል መበለዝ ዘመቻ ላይ ነው በማለት አቋሙን ገልጿል። የአማራ ክልል መንግስት ኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው ዛሬ ከኢትዮጵያ ፕሬስ ድርጅት ጋዜጣ ፕላስ ጋር አድርገውት በነበረውና በኋላ በፍጥነት ከገጹ እንዲነሳ በተደረገው ቃለ ምልልሳቸው የክልሉ መንግስት ከፋኑ ጋር ለመደራደር ቅድመ ዝግጅት አድርጎ ጨርሷል ማለታቸው ይታወሳል። የብልጽግናው አገዛዝ በአማራ ህዝብ ላይ ጦርነት ሲከፍት የወቅቱ ርዕሰ መስተዳደር የነበሩት ዶክተር ይልቃል ከፋለ ተባለ በክልሉ የጸጥታ መዋቅርና በመደበኛው የህግ ሥርዓት ህግ ማስከበር ከባድ ስለሆነ የፌዴራል መንግስት ጣልቃ ገብቶ ሕግ እንዲያስከብር ብለው ደብዳቤ በመጻፍ ነበር የአማራን ህዝብ የዘር ማጥፋት ጦርነት እንዲከፈትበት በር የከፈቱት። አርበኛ አስረስ ማረ በዛሬው መልእክቱ ብአዴን የመደራደሪያ አጀንዳ ማንሳትም ሆነ የመደራደር መብት የለውም ሲል የገለጸው ከዚህ በመነሳት መሆኑን ጠቅሷል። ወደ ተከታዩ ዜናችን እናልፋለን። ወልዲያን ሽጠዋት ሊወጡ ነው። ነዋሪዎች በወልዲያ ከተማ በብልጽግናው ሲቪል እና ወታደራዊ አመራሮች ከፍተኛ የሆነ የተቀናጀ ዝርፊያ እየተፈጸመ ነው ሲሉ የከተማዋ ነዋሪዎች ተናገሩ። የከተማዋ ነዋሪዎች ለጣና ቴሌቪዥን በሰጡት አስተያየት የመሬት ወረራው ከመቼውም ጊዜ በላይ ተጧጡፏል ብለዋል። በጉዳዩ ላይ ተጨማሪ ዘገባ አዘጋጅተናል። አስተያየት ሰጪዎቹ መረጃውን መስጠት ሲጀምሩ ምንም አይነት የህዝብ ፍቅርና ኃላፊነት የማይሰማው የብልጽግናው ሽማምንት ቡድን በሰሜን ወሎ ዞን ወልዳያ ከተማ ከፍተኛ የሆነ የመሬትና ሌሎች የከተማ ሀብት ንብረት ዝርፊያ ተጠምዷል ሲሉ ተናግረዋል። ድርጊታቸውን ለሚታዘብ ሰው እነዚህ ሰዎች በቁማችን ሽጠውን ሊወጡ ነው ወይ ያሰኛል ይላሉ። የመረጃ ምንጮቹ ከወልዳያ ለጣቢያችን የዝግጅት ክፍል በላኩት መረጃ እንደገለጹት ከሰሞኑ የፋኖ የውጊያ አቅም እየተነቃቃ መምጣቱን ተከትሎ የአገዛዙ ከፍተኛ አመራሮችና ወታደራዊ መኮንኖች ጭምር እየተሳተፉ ባሉበት ዘርፊያ መሬት እንደጉድ እየተቸበቸበ መሆኑን ገልጸዋል። ምንጮቻችን አክለውም አመራርና የአመራር ቤተሰቦች ወደ ኮምቦልቻና አዲስ አበባ ሸሽተዋል። ለዚህም ዳጎስ ያለ ገንዘብ ከከተማዋ በጀት እየተለቀቀላቸው ነው ሲሉም ተናግረዋል። አስተያየት ሰጪዎቹም አክለውም የብልጽግ ነው የመንግስት አመራሮች በበኩላቸው ሰራዊታችን ዳርደንበርቶ መጥቶ ከፍተኛ ዋጋ ያለው ለእናንተ ነው እናንተ ግን የመንግስትን በጀት ብቻችሁን ት ፋላችሁ በማለት የመሬት ስጦታ በእጅ መንሻነት እንዲሰጣቸው በጠየቁት መሰረት ከዚህ በፊት በሊዝ ጨረታ የተሰጡም ቦታዎችን ጭምር መሀል ከተማ ላይ ከባለ ሀብቶቹ ተቀምቶ ለመከላከያ አዛዦች ተሰጥቷቸዋል ሲሉ መረጃውን አድርሰውናል። ይህ የሚሆነው ኮማንድ ፖስቱ በበላይነት በሚመራው የዞኑ አስተዳደር እና በመከላከያ ጀኔራሎች ነው የሚሉት የጣና ቴሌቪዥን የወልድያ ምንጮች፣ ከሊዝ ቦታዎች በተጨማሪም በማህበራትም ያለ ህጋዊ አሰራር ያድማ ብተናና ሌሎች የዞኑ የጸጥታ ኃይሎች እየተሳተፉበት የመሬት ቅርምት እየተደረገ ነው። ሲሉም ይናገራሉ። በወልድያ ከተማ በህጋዊ መንገድ ተደራጅተውና ለማህበራት ገንዘብ ከፍለው የሚጠባበቁ ነዋሪዎችም እስካሁን ምንም አይነት ምላሽ ባያገኙም በዚህ ሁለት ዓመት ውስጥ ለብልጽግና አገልጋይ የሆኑ የጸጥታ ኃይሎች ግን ከከተማ እምብርት ላይ ለወጣቶች መዝናኛ የታጠረ ቦታ ጭምር እንዲወስዱ መደረጉን ተናግረዋል። በሌላ በኩል በከፍተኛ ደረጃ ዝርፊያ እየተፈጸመ ያለው ለጥምር ጦሩ መዋጮ በሚል ከባለ ሀብቶች የተሰበሰበ ገንዘብ ነው ሲሉ የገለጹት የጣና ቴሌቪዥን ምንጮች ከመካከለኛው እስከ ከፍተኛ ባለ ሀብት በአማካይ ከ300 እስከ 10 ሚሊዮን ብር በመቀበል የዞኑ አመራር አዲስ አበባና ባህር ዳር ቅንጡ ቤቶችን በመገንባት ልጆቻቸውን አሸሽተዋል ብለዋል። ትዝብታቸውን የገለጹት አስተያየት ሰጪዎቹም ድርጊቱ ባለ ሀብትን አግቶ መቀበል ነው የሚመስለው። አንድም ባለ ሀብት 10 ሚሊዮን ብር እንዲከፍል ማስገደድ ማለት አልከፍል ቢል በህይወቱ እንደሚመጡበት ስለሚያውቅ ሳይወድ በግድ የተጠየቀውን 10 ሚሊዮን ብር ይከፍላል ማለት ነው። በዚህ መንገድ ከባለ ሀብት ገንዘብ መቀበል ማለት አግቶ ቤቱ የማስለቀቂያ ራስንም እንደመቀበል ነው ሲሉ ትዝብታቸውንም ይገልጻሉ። በሰሜን ወሎ ዞን ወልድያ ከተማ የሚፈጽመው ዝርፊያ ይብቻ እንዳልሆነ የሚናገሩት የጣና ቴሌቪዥን ምንጮች የገበያ ግርግር ለሌባ ይመቻል እንዲሉ የተለያዩ የዝርፊያ መንገድ ፈጥረው የሚዘርፉባቸው በርካታ መንገዶችን እንደሚጠቀሙ ገልጸዋል። በዚህ ጉዳይ ተከታታይ ዘገባ ይዘን እንደምንመለስ እየገለጽን ወደ ቀጣዩ መረጃችን እናመራለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት ሰባት ቀን 2018 ዓም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የምስራቁ ጦርነት ትኩረት ይሸዋል አልተባለም። ለሁሉም ጥያቄዎችና ተቃውሞዎች ጦርነትን ብቸኛ መፍትሄ አድርገው የሚወስዱት የብልጽግናው ሊቀመንበር በምስራቅ ኢትዮጵያ የለኮሱት ጦርነት በርካቶችን ሰለባ አድርጎ መቀጠሉ ታወቀ። የኦሮሚያና ሶማሌ ክልል ግጭት አሁንም እንደቀጠለ መሆኑን የሚናገሩት ምንጮች በጦርነቱ ምክንያትም በመቶ ሺዎች አሁንም እንደተፈናቀሉ መሆናቸውን ገልጸዋል። የብልጽግናው አገዛዝ ስልጣን ከወጣበት ጊዜ ጀምሮ በመላው ኢትዮጵያ መጠነ ሰፊ ጦርነትና የአካባቢ ግጭቶች የአገዛዙ መገለጫ ምልክቶች ከሆኑ ቆይተዋል። ከጄኔራል አብራ ወልደ ማርያም ወይም ጄኔራል ኳርተር ህልፈትና ከአቶ አብዲ ኢሌ ከስልጣን መነሳት በኋላ ሰላም ያገኛል ተብሎ ተስፋ ተጥሎበት የነበረው የሶማሌ ክልል ከኦህዴድ ብልጽግና በሚደረግበት ትንኮሳ ከፍተኛ ስቃይ እያየ ነው። ባሳለፍነው ሐምሌ ላይ የጀመረው የሁለቱ ክልሎች ግጭት አሁንም አለመብረዱን የተናገሩ የነበሩት የአካባቢ ነዋሪዎች በተለይም በጦርነቱ ምክንያት የተፈናቀሉ የሁለቱም ክልል ነዋሪዎች ከፍተኛ ስቃይ ላይ መሆናቸውን ተናግረዋል። ከሳምንት በፊት የተባበሩት መንግስታት የሶማሌና ኦሮሚያ ክልል ተፈናቃዮችን አስመልክቶ በወጣው ሪፖርት ከ28 ሺህ በላይ ተፈናቃዮች በአስቸጋሪ ሁኔታ ላይ እንደሚገኙ መግለጹ ይታወሳል። ይህን ዘገባ ተከትሎ ጣና ቴሌቪዥን ባደረገው ተጨማሪ ማጣራት የሶማሌና ኦሮሚያ ክልሎችን የሚያዋስነው ምስራቅ ቦረና ዞንና በሶማሌ ክልል ሞያሌ ከተማ የሚኖሩ የህብረተሰብ ክፍሎች በአካባቢው በርካታ ቁጥር ያለው የጸጥታ ኃይል በመስፈሩ በግጭት ስጋት ውስጥ መሆናቸውን ተናግረዋል። ከዚህ ቀደም በዚህ ቀጠና ተፈጥሮ በነበረው የሁለቱ ክልሎች ልዩ ኃይሎች ግጭት ከ25 በላይ ንጹሐን መገደላቸው ይታወሳል። አሁንም ውጥረቱ ማየሉን የተናገሩት የጣና ቴሌቪዥን ምንጮች ከመኖሪያ ቀያቸው የተፈናቀሉ የሁለቱም ክልል ተወላጆች በአስቸጋሪ ሁኔታ ውስጥ ነው የሚገኙት ብለዋል። በተለይም የብልጽግናው ስርዓት የአካባቢው ቀውስ እንዳይነገር መፈለጉን ተከትሎ የተፈናቃዮች ችግር ሰሚ እንዳያገኝ ተደርጓል። ይህ መሆኑ ደግሞ ተፈናቃዮች ችግራቸው የከፋ እንዲሆን አድርጎታል የሚሉት አስተያየት ሰጪዎች በአካባቢው ከተዘጉ አራተኛ ወራቸውን ያስቆጠሩ መንገዶች የተፈናቃዮችን ብቻ ሳይሆን የአካባቢው ህዝብም ችግሩን እንዳባባሱበት ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ሊቀመንበር የሶማሌና የኦሮሚያ ክልሎች ከሚዋሰኑባቸው አካባቢዎች አንዱ በሆነው የባሌ ጠቅላይ ግዛት የቀድሞውን የትግራይ ክልል ጊዜው አስተዳደር ዋናና ምክትል ፕሬዚዳንቶች በመያዝ ባሌ ተራራ ላይ ተገኝተዋል። የብልጽግናው ሊቀመንበር በባሌ ተራራ ጄኔራል ጻድቃንንና አቶ ጌታቸውን ይዘው ከአቶ አባዱላ ገመዳ ጋር የሄዱበት ምክንያት ባይገለጽም ከጦርነት ጋር በተገናኘ ሳይሆን እንደማይቀር ተንታኞች ይናገራሉ። በሌላ ዜና አምስተኛ ቀኑን በያዘው የትግራይ ታጣቂዎች አመፅ ራሳቸውን ባህላዊ ጄኔራል ነኝ የሚሉት ጄኔራል ምግበይ ኃይሌ በታጣቂዎች ታግተው ውለዋል። ጄኔራል ምግበይን አግተው የዋሉት ከመቀሌ ወደ ሀገረ ሰላም የሚወስደውን መንገድ ዘግተው የዋሉት የአርሜ አምሳ ታጣቂ አባላት ናቸው። ጄኔራሉ ከተምቤን ተነስተው ወደ መቀሌ እየተጓዙ በነበረበት ሰዓት ታጣቂዎቹ ከመኪና አስወርደው ሲያዋክቧቸው ታይተዋል። ወደ መጨረሻው ዜናችን እናልፋለን። የተፈጸመው እርቅ ደም ያደረቀ ነው አርበኛ ኪሮቤል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ መሪዎች በቅርቡ የፈጸሙት እርቅ በፋኖ ትግል ጉዞ ልዩ የሆነና ደም ያደረቀ ነው ሲል የጎንደር ጠቅላይ ግዛት ህዝብ ቃል አቀባይ አርበኛ ኪሩቤል ጎቤ ተናገረ። እርቁ የጋራ ዘመቻንም ያካተተ ስለነበር በጠላት ላይ ድል እንድንቀዳጅም አስችሎናል ብለዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ በቅርቡ ስለተደረገው የሰላም ስምምነትና እርቅ ከጣና ቴሌቪዥን ጋር በነበረው ቆይታ እርቁ እውነተኛ ነው፣ እውነተኛ ያደረገው ደግሞ ግፊቱ የመጣው ከሰራዊቱ መሆኑ ነው ብሏል። አርበኛው አክሎም መሪዎች ተገናኝተን ከተነጋገረን በኋላ የቅድመ ውይይት ነጥቦች ተነስተው ሰፊ ውይይት አድርገንባቸው ነው ስምምነት ላይ የደረስ ነው። በዚህ ስምምነታችን የተነሳም ብዙ መከራ ሲደርስበት የነበረውን ህዝባችንን ማሳረፍ አስችሎናል ሲል ተናግሯል። በእኛ አንድ አለመሆን መከራ የበዛበት ህዝባችን ነው ሲል የሚናገረው አርበኛ ኪሩቤል ጎቤ የፋኖ አንድ መሆን ዘመቻውን በጋራ እቅድ እንድናከናውን ከማስቻሉን ባለፈ በጠላት ላይ የምናሳድረው ተጽዕኖ ከፍተኛ ነው ብለዋል። የሁለቱ እዝ መሪዎች ተገናኝተው ወርቅ ካወረዱ በኋላ ግዙፍ ክፍለ ጦሮች በጋራ ባደረጉት ውጊያ የብልጽግናውን ሰራዊት ከፍተኛ ዋጋ ያስከፈሉበት መሆኑን በተከታታይ መዘገባችን ይታወሳል። በዚህ ጉዳይ አርበኛ ኪሩቤል ሲናገርም የእኛን መገናኘት አገዛ ትዕዛዙ ከሚዲያ ከሰማ በኋላ ከበባ ለመፈጸም በርካታ ሰራዊት ከያቅጣጫው አስገብቶ ነበር። ነገር ግን በቦታው የነበረው ጥምር ጦራችን የገባውን የጠላት ኃይል እንዳይወጣ በማድረግ ከባድ ኪሳራ አድርሶበታል። ጠላት በርካታ ቁስለኛና ከፍተኛ ቁጥር ያለው የተሰዋ ኃይሉን ይዞ ሄዷል። ውጊያው ለ14 ሰዓታት የተካሄደ ሲሆን ባለ ከፍተኛ ማዕረግተኞች ጭምር ተመትተውበታል ብሏል። አርበኛ ኪሩቤል የሰጠውን ቃለ ምልልስ ተከታትለን እንመለስ ላይ ግዛት እዝ ዋና ቃል አቀባይ አርበኛ ኪሮቤል ጎቤ እንደምን አለ፣ እንደምን ሰነበታችሁ። እንግዲህ በተለይ ከሰሞኑ በሁለቱ የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ሕዝባዊ ድርጅት በተለይ በጎንደር የሚንቀሳቀሱት ሁለቱ አደረጃጀቶች ከዚህ በፊት ከነበሩበት ደስ የማይል ድባብ ወጥተው መነጋገር መጀመራቸውን ተከትሎ በርካታ የብልጽግና ወታደሮች ወደ ቦታው አቀኝቶ በእናንተ ላይ ውያ መክፈቱ ይታወቃል። እና አጠቃላይ ያለው ነገር ምን ይመስላል? የአንድነት የሰላም ንግግር ውስጥ ምን ላይ ነው ያለው ማለት ይቻላል? እንደው ለአድማጭ ተመልካቾቻችን ብታብራራልኝ ብዬ ነው። አመሰግናለሁ። አሜ በመጀመሪያ ከአንድነት ንግግሩ ልጀምር። እንግዲህ ያው የአንድነትን ለማምጣት በውጭም በውስጥም የሚኖሩ የሃይማኖት አባቶች ጭምር የተካተቱበት ከፍተኛ ሸማጋይ ቡድን ከፍተኛ ጥረት ሲያደርግ ሰንብቷል። በተመሳሳይ መልኩ ደግሞ መሬት ላይ ያለው ሰራዊትም ከዚህ በፊት በተደጋጋሚ በተለይ በኮንፈረንስ በኩል የተደረጉ ሙከራዎች በመክሸፋቸው ምክንያት መሬት ላይ ያለው ሰራዊትም የራሱን አስተዋጽኦ አድርጎ ለአንድነቱ አስገዳጅ በሆነ ሁኔታ መስራት አለብን በሚል ተነሳሽነት በዋናነት የኳራ ሆሜላ ክፍለ ጦርና የበጌምድር ክፍለ ጦር ከፍተኛ አመራሮች የሁለትዮሽ ግንኙነት አድርገው ጥሩ ምክክር ሲያደርጉ መሰንበታቸው ይታወሳል። ቀደም ሲል ማለት ነው እነዚህ ሁለቱ ክፍለ ጦሮች ውይይት ካደረጉ በኋላ በሰላማዊ መንገድ እንዲፈታ አድርገው የመጣውን ኃይልም ወደ ቦታው የመለሱበትን ሁኔታ እናስታውሳል እና ከዛ ውይይት የቀጠለ ውይይት ነው እንግዲህ መሬት ላይ በሁለቱ ክፍለ ጦሮች ከፍተኛ አመራሮች በኩል የሃይማኖት አባቶችን ተጨምረውበት አድጎ ከፍተኛ የእዝ ስራ አስፈጻሚዎችን አገናኝተው ለውይይት ያበቁ ማለት ነው። እንግዲህ ወደ ለውይይት ስንመጣ ቀደም ብዬ እንደነገርኩ የሃይማኖት አባቶች ያሉበት ዓለም አቀፍ በዓለም አቀፍ ደረጃ የሚያወያይ ኮሚቴ ነበረ። በሌላ በኩል ደግሞ መሬት ላይ ያሉ አሉ። ሁለቱንም በማገናኘት ወደ አንድ ኮሚቴ እንዲመጣ ከተደረገ በኋላ ለሁለቱም ምቹ ነው የተባለ ቦታ ተመርጦ ወደዛ አካባቢ በአካል ሄደን የተገናኘንበት ሁኔታ ነው ያለን። ከተገናኘን በኋላ እንግዲህ ሁለቱም ያው እንደምታውቀው በከፍተኛ ሁኔታ በ በደም የሚፈላለጉ አደረጃጀቶች ነው ነበረ። የሚደበቅ ስላልነበረ ማለት ነው። የሚደበቅም ጉዳይ አይደለም። ይሄ ሰውም የተገዳደለበት ጭምር ስለነበረ ማለት ነው። እሱን እውነት የመጀመሪያው ምዕራፍ የተደረገው ሁለቱን የሁለቱን ህዝብ ከፍተኛ አመራሮች አገናኝቶ ሰላም አባብሎ ወርቅ ማውረድ ነበረ እሱ ከተደረገ በኋላ በጋራ የራስ ማዕድ ጭምር የተጋሩበት እና አንዳንድ ለውይይቱ ቅድመ ሁኔታ የሚሆኑ ጉዳዮች የተነጋገሩበት ሁኔታ ነበረ የመጀመሪያው ቀን ማለት ነው እንግዲህ እሱን አድርገን ካደርን በኋላ ፎቶዎች እና መሰል ቪዲዮዎቹ ወጥጠው ነበረ ይህን እውነት የሚያሳዩ እነዛ ቪዲዮዎች እንደወጡ የአገዛዙ ሀይል በከፍተኛ ሁኔታ ተበሳጭቶ ስለነበረ ጠዋት በብዙ አቅጣጫ ውይይት ብናደርግበት የነበረውን ቀጠና ከበባ ለመፈፀም ነው ሙከራ ያደረገው። እንግዲህ ይህን ከበባ ለመፈፀም ከብዙ ወረዳዎች ከጎንደር ከተማ ጨምሮ ከሶስት ከአራት ወረዳዎች የነበረውን ሀይል በከፍተኛ ሁኔታ አሰባስቦ ነበር የመጣው። ነገር ግን በቦታው የነበረው ሀይል እንደነገርኩ ጥምር ሀይል ነው። ከብዙ ቀጠና ለዚህ ጉዳይ ተሰባስቦ የነበረ ጥምር ሀይል ነበረ። ይህን ሰራዊት በመጀመሪያም የአንድነት አንድነቱን አስመልክቶ ዘመቻ ይደረጋል የሚል እቅድ ስለነበረ ከስራዎች ውስጥ አንዱ ወደ ቀጣኑ የመጣውን ሰራዊት እዛው ውጦ የማስቀረት ከፍተኛ ርብርብ ነው የተደረገው። በዛም ከፍተኛ ቁጥር ያለው የአገዛዙ ሰራዊት በከፍተኛ ሁኔታ ተመቷልኝ በጣም ብዙ ነው የተሰዋ የሞተ ማለት ነው። በጣም ብዙ ቁስለኛም ተሸክሞ ነው የሄደው። አንድ መኪና ቁስለኛና አንድ መኪና አስክሬን ተሸክሞ እንደሄደና በተለይ ደርጊ ላይ ቆጥረው ጭምር ምናልባት ቁጥሩ ከፍና ዝቅ እያለ ስለሆነ እስካሁን ድረስም የሚገኝ አስክሬን ስላለ ቁጥሩን እዚህ ላይ ይፋ ማረግ ተገቢ አደለም። እንግዲህ ከፍተኛ ቁጥር ያለው አስክሬን ይዞ የሄደበት ሁኔታ ነበረ። በዛው ለአስራ አራት ሰዓት ያህል ነው እንግዲህ ውጊያ የተደረገው ከጠዋቱ አስራ ሁለት ሰዓት ጀምሮ እስከ ምሽቱ ሁለት ሰዓት ማለት ነው። ይህን ሲያደርግ አድሮ በየመንገዱ ሲንጠባጠብ ካደረ በኋላ ጠዋት መንገድ ላይ ሲሄድ ደግሞ ድኩል አረብ አካባቢ የበጀን ትርክት ጦር አካል የሆነ ሽጣና ብርጌድ መንገድ ላይ ደፈጣ በመጣል እዛም ላይ በከፍተኛ ሁኔታ ተመቶ በተለይ እዛ አካባቢ ነጻ ቀጠና ነው በማለት አመራሮች ጭምር ይንቀሳቀሱ ስለነበረ ከፍተኛ ማዕረግ ያላቸው የወታደራዊ አመራሮች ጭምር የተመቱበት ሁኔታ ነበረ። በዚሁ ትይዩ ከዚ ውይይቱን ያደርጋሉ ብሎ መጥቶ እዚህ ውጊያ እየተደረገ እያለ የበጌምድር ክፍለ ጦር አሁንም እዛ የቀረውን ኃይል በማስተባበር ደርጊት ከተማ መኮንታ ላይ ካምፕ ድረስ በመግባት ከፍተኛ ኪሳራ ያደረሰበት ውጊያ ነበረ። በጥቅሉ ውጊያውን አቅዶ ሲመጣ እዛ የሚገኙ ከፍተኛ አመራሮችን መታችሁ፣ ውይይቱን አድናቅፋችሁ፣ በከፍተኛ ሁኔታ የማዕረግ እድገት ፈጣ ብሎ ከላይ በኩል እኔ መጣለው በአየር በኩል ማለት ነው። በአየር እኔ በዛ አደርግላችኋለሁ መሬት ላይ ያለውን ግን መመለስ የለም። በከፍተኛ ሁኔታ መጣችሁ ጀንሰርታችሁ መምጣት አለባችሁ በሚል ትምህርት ተሰጥሮ ነው ሄደው የነበረ። ነገር ግን እንደጠበቁት አይደለም። በከፍተኛ ሁኔታ ተመቶ ተሸማቆ አፍሮ የተመለሰበት ሁኔታ ነው ያለው። በአሁኑ ሰዓት እኛም ነፃ ነው ወዳልነው ቀጠና ተንድሰን ሁኔታችን እየቀጠል ያለንበት ሁኔታ ነው ያለው አሜ እጅግ አድርጌ ነው የማመሰግነው አርበኛ ኪሮቤል አሁን ያለው በተለይ የሰላምና የአንድነት ንግግሩ ቀጥሏል ማለት ይቻላል እንዲያው በተለይ ደግሞ በርካታ የትግሉ ደጋፊዎች አጠቃላይ አማራውም የአማራን ህዝብ ትግልም የህሉና ትግል የሚደግፉ ሁሉ ምናልባት ይሄ ውይይት እስካሁን ከተደረጉት ውይይቶች ለየት ያለ ነው ማለት ይቻላል ወይ ተስፋ የሚጣልበት ውይይት ነው ወይ ቢኮዝ በጣም በርካታ ንግግሮች ተደርገው ነበር እነዛ መልሰው እየተሻሩ በተለይ ቃልን አለመጠበቅ በትግሉ ውስጥ ይስተዋላል እና ይሄ ምናልባት የመጽናትና ለአንዴና ለመጨረሻ ጊዜ የሚጠበቀው አንድነት በተጠበቀው ልክ ይቀጥላል ተብሎ ይጠበቃል ወይ? በእናንተ በኩል ያላችሁ እምነት ምን ይመስላል የሚለውን እሱም ብታብራራሉ። በትክክል ይቀጥላልም ፍሬ ያመጣልም ብለን ተስፋ ያደረግንበት ግንኙነት ነው ይሄ። ምክንያቱም ከዚህ በፊት በኮንፈረንስ እንደነገርኩ በኮንፈረንስ አንዳንዶቹ ሀገሪች በነገራችን ላይ ከቦታ ቦታ የማይተዋወቁ ሁሉ ነበሩ። እንግዲህ የተለያየ ቦታ ነው ያሉት አመራሮቹ፣ በአካል የማይተዋወቁ አመራሮች ጭምር ነው ተገናኝተው እዚህ መድረክ ላይ ትጥሎ ለንግግር የበቁት። እና ከዚህ በፊት ከሚደረገው በከፍተኛ ሁኔታ ነው የሚለየው የሚደረገው። ሶስተኛ ወገን በአሸማጋይ ገብቶ በአሸማጋይነት ገብቶ ሶስተኛ ወገን የፖለቲካ የራሱ የሆነ የፖለቲካ ፍላጎት ያለው እንደ አስፈላጊነቱ እና እንደ ተልኮው የተለያየ ተልኮ ይዞ የሚገባ የብዙ እጆች የሚደረግበት ብዙ እጆች ጣልቃ የሚገቡበት ውይይትና ድርድር ሽንግልና ነው የሚደረገው የነበረ ከዚህ በፊት ማለት ነው። አሁን ላይ የሚደረገው ግን መሬት ላይ ነው። መሬት ላይ ደግሞ ብዙ ትርፍ አለው። አንደኛ ወጦ ከጎን ተወያይቶ ከሌላ ከሶስተኛ ወገን ከፖለቲካ ትርፍ አንጻር መንዝሮ ምን ብሎ የሚገባ የለም። ፊት ለፊት ነው የሚገናኘው። ፊት ለፊት ቁጭ ብሎ ነው የሚመካከረው። በሶስተኛ ወገን ጣልቃ ገብቶ እያወያየ ያለው ሰራዊት ነው፣ ራሱ መሬት ላይ ያለው ሰራዊት ማለት ነው። የሚሞተው የሚገዳደለው ሰራዊት ነው። ምክንያቱም ሰራዊቱም ለመበየን ጭምር ፍርድ ለመሰጥ ጭምር ነው ተቀምጦ ያለ በአሁኑ ሰዓት ማለት ነው። አያለው ውይይቱን እከታተላለው የራሴን ፍርድ ሰጣለው። ከዚህ ከውይይቱ አፈንክቶ መሄድ ኃይል ካለ አፈንክቶ የሄደውን ፍቃደኛ ለአንድነቱ አንድነቱ ፍቃደኛ ሆኖ እየሰራ ካለው ኃይል ጋር ሆኜ እወጋለው ብሎ ነው ሰራዊት ጭምር ተቀምጦ ውይይት እየተደረገ ያለውእና ያለውና ከስከዛሬው በከፍተኛ ሁኔታ ተስፋ የሚደረግበት ነው። በከፍተኛ ሁኔታ እየተለየ ነው። ከስከዛሬው እጅግ በጣም በብዙ ነገር ነው የሚለየው። እንደርግ ካለ በጣም ብዙ ነገሮችን መነጋገር ይቻላል። ከዛ ውጪ ከዚህ በፊት አንዱ በአንዱ ላይ አሉባልታ እየነዛ አንዱን ጭራቅ እያደረገ አንዱን መላት እያረገ ሲስለበት የነበረበት ሁኔታ ነበር። አሁን ላይ ቁጭ ብሎ ቁጭ ብለ ሲስነጋገርና በስልክ ስነጋገር ተመሳሳይ አይደለም። ተካይ ነያ ላይ ሲት ላይ ከፍተኛ የሆነ እምባ መራጨ ጭምር ነበረ። በጣም በከፍተኛ ሁኔታ ይፈላለጋሉ የሚባሉ ከፍተኛ መራሮች ጭምር ሳይቀር ከፍተኛ የሆነ ጉጉት እምባ መራጨ ጭምር ነበረ፣ መድረኩ ላይ ማለት ነውና ከዚህ ከዚህ አንጻር ተነስተን አንድነቱ እውን ይሆናል። ጤና ተፋሰስ የሚሆን አንድነት ነው የሚመሰረተው፣ የሚል እምነት ነው ያለው። እስከ ዛሬውም የተለየ ነው። ቅድም እንደነገርኩም ጥሩ ጥሩ ውይይት እየተደረገ ነው። ጥሩ እድገትም እየታየበት ያለበት ሁኔታ ነው ያለውና፣ በእርግጠኝነት ይለያል። ጥሩ ፍሬ ያመጣል ብለን የምንጠብቀው ውይይት ነው። እጅግ አድርጌ ነው የማመሰግነው። አርበኛ ኪሎቤል ጎቬ፣ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ። እንግዲህ የተጀመረው ምናልባት ከዚህ በፊት አንተ እንዳልከው የእስካሁን ውይይቶች ላይ ጣልቃ መግባቶች፣ በተለይ ደግሞ አሊ ዋልታ እና ፍረጃ የአማራን ህዝብ ትግል የቋንቋውን ሲያደበላልቀው እንደቆየ ይታወቃል። እና ይሄ ውይይት በብዙዎች ዘንድ በተለይ ፊት ለፊት ሲገናኙ አመራሮቹ ያለውን እንትን ሊቀይረው ስለሚችል ምናልባት እንዳልከው ተስፋ የሚሰጠው ነው። በጣም የምንጠብቀው ነው። አማራው የመጨረሻ ተስፋ አድርጎ የሚያየው ነው። እና ውይይታችሁ በሰላም በስኬት እንዲጠናቀቅ ምኞታችን በዚሁ እንገልጻለን። ላደረስከን መረጃ አመሰግናለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት ሰባት ቀን 2018 ዓ.ም ምት የምሽት ጣና ዜናችን እየተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል በቋሚነት ሰብስክራይብ በማድረግ አዳዲስ እና ወቅታዊ መረጃዎችን እንድታገኙ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር